ሰላም በማስፈን በፍቅርና በአብሮነት የሚኖርባት ሀገር መፍጠር የሃይማኖት ተቋማት ኃላፊነት ነው ሲሉ የሃይማኖት ተቋማት ጉባኤ አባላት ገለጹ። የሃይማኖት መምህራን የሚሰብኩትን ሰላም በተግባር ሊኖሩት እንደሚገባም መልእክት ተላልፏል። ራይል ደምሰው እየየም ሲደላ ነው ይላል ሀገሬው፣ ሀዘንን ደስታንም ለመግለጽ። ሰላም ማህበራዊ ሴት ነው። የትኛውም የሃይማኖት ተከታዮች እምነታቸውን በሚፈልጉት አካሄድ ለመከተልና ሃይማኖታዊ አስተምህሮን ለማግኘት ሰላም ትልቅ ዋጋ አለው ይላሉ ያነጋገርናቸው የሃይማኖት ተቋማት ጉባኤ አባላት። ቤተ ክርስቲያን የመጀመሪያው የምታውጀው የተሰጣት ጸጋ ሁለመናዋ ሰላም ነው። በገባችሁበት ቤት ሁሉ ሰላም በሉ የቤተ ክርስቲያኗ ምህር ነው። የሃይማኖት መሪዎች ወይም አባቶች ለሆንም ደግሞ ሃይማኖታዊ ስርዓት ለመፈጸምም እረኛ አገልግሎት ለመስጠትም ሰላም አስፈላጊ ነው። የሰላም ሰባኪነት ለእኛ ስራችን ነው። የተሰጠን ስራ ነው። የክርስቶስ ሰው መሆን ዋና ዓላማው ፍቅር፣ አንድነት፣ ሰላም ወንድማማችነት አሁን ላይ በአንዳንድ አካባቢዎች ያሉ የሰላም ጦቶች በነጻነት ወጥቶ መግባትና ሰርቶ መብላትን የሚፈታተኑ ሆነዋል ያሉት አባቶቹ አካባቢዎቹን ወደ ሰላም ለመመለስ የሃይማኖት ተቋማት ትልቅ ኃላፊነት አለባቸው ብለዋል። የአሁን ሰባኪያን ሰላምን መስበክ አለባቸው። ጌታችን ኢየሱስ ክርስቶስ ተሰቅሎ ከመሞቱ በፊት ምንድን ነው ያለው? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ስለዚህ ይቅርታም መለማመድ አለብን። እኔም ሰላማዊ ሲሆን ነው ስለ ሰላም ሲናገር ሌላውም የሰማኝ ጤናማውን መንገድ መጽሐፍ ቅዱሳችንን የምናስተምሩን መጀመሪያ የሚጠበቅብን ከማስተማሩን በላይ የገባንን ያወቅነውን ያነበብነውን እውነት መኖር ነው። ስለ ሰላም የሚያሳስባት ደግሞ ከሁሉም በላይ ቤተ ክርስቲያን ናት። ሰላምን ሀብቱ፣ ሰላምን ዋስትናው፣ ሰላምን የማንነቱ ዋና ዋልታ አድርጎ እንዲህ የሚደረግ ነው ያንን ነው ቤተ ክርስቲያን የምትከተለውና። በሃይማኖት ሽፋን ጥላቻን የሚሰብኩ አካላት መኖራቸውን በመረዳትና አለመግባባት የሀገር ውድቀት ምክንያት መሆኑን በመገንዘብ ሁሉም ለሰላም ዘብ ሊሆን ይገባል ሲሉ አባቶቹ አሳስበዋል። እንደ አንድ ወንጌል አማኝና እንደ ሃይማኖት አባት በእውነት ወንድሞቻችንን ታላላቆችን ታናናሾችንም እንደ አንድ አባት እንደ አንድ ወንድም መምከር የሚፈልገው መንገድ ሰላማዊ መንገድ ብቻ ነው የሚያዋጣ ነው። እኛ ክርስቲያን ሆነን ወንድሞቻችንን ኔቶቻችን ንቅር የማንል ከሆነ ከእግዚአብሔር ይቅርታ መጠየቅ አንችልም። በሃይማኖት ሽፋንም የፖለቲካን የሚያራምዱ አይጠፉ፣ ለሰላም እጦት አስተዋጽኦ የሚያደርጉ አይጠፉ። እነዛንም ቤተ ክርስቲያን ትገስጻቸዋለች። ጦርነት ለሕዝብ ነጻነትና ለሀገር ልማት ጸር መሆኑን በመረዳት ሁሉም ከሰራው ስህተት በመመለስ ለእርቅ ራሱን ማዘጋጀት ይኖርበታል ሲሉም አባቶቹ መልእክት አስተላልፈዋል።